የክልሉን የግብርና ዘርፍ በእርሻ ሜካናይዜሽን መሳሪያዎች በማጠናከር ምርትና ምርታማነትን ለማሳደግ ትኩረት መስጠቱን የአማራ ክልል ግብርና ቢሮ አስታወቀ። ቢሮው በደቡብ ጎንደር ዞን በግብርና ስራ ለተሰማሩ ግለሰቦች ትራክተሮቹን አስረክበዋል። ሰላማዊት ነጋ ተጨማሪ አላት። የእርሻ ሜካናይዜሽን መሳሪያዎች የአርሶአደሩን ስራ ማቅለል፣ ጉልበቱን፣ ጊዜውን መቆጠብ፣ ምርትና ምርታማነትን ማሳደግና የምርት ብክነትን በመቀነስ ረገድ አስተዋጽኦ ያበረክታሉ። የአማራ ክልል ግብርና ቢሮ እነዚህን መሳሪያዎች ወደ አርሶ አደሩ ተደራሽ ለማድረግ ከአበዳሪ ተቋማት ጋር በጋራ በመሆን ወደ ሀገር ውስጥ ለማስገባት ስራ እየተሰራ ነው። ሰላሳ ሚሊዮን ዶላር አስፈቅደን ለአቅራቢዎች በአራት አቅራቢዎች አማካኝነት አራት መቶ አስራ ሁለት በላይ የሚሆን ትራክተር ወደ አምስት ኮምባይነር ከአምስት ሺህ በላይ የሚሆኑ የውሃ መሳቢያ ሞተሮችን ወደ አገር ውስጥ ገብቶ ለአርሶ አደሩ ተጠቃሚ የሚሆንበትን ሁኔታ እያመቻቸን እንገኛለን። በማን በአበዳሪ ባንኮች አማካኝነት ነው። አስር የእርሻ ትራክተሮችም ለደቡብ ጎንደር ዞን በግብርናው ዘርፍ ለተሰማሩ ርክክብ ተደርጓል። በደቡብ ጎንደር ፎገራ ላይ በማለመው በአትክልትና ፍራፍሬ ሁለት ትራክተሮችን ተረክቤያለሁ ማለት ነው። ከልማት ባንክ ጋር በተያያዘ ብድር ነው የመጡት እና መጀመሪያ ለልማቱ ባላቸው ተነሳሽነት ከወረዳ እስከ ዞን ከዞን እስከ ክልል ባሉ የመንግስት መስሪያ ቤቶች ከልማት ባንክ ጋር በመተባበር 20% እንድንቆጥብ ሆኖ 20% ከቆጠብን በኋላ 80%ን በልማት ባንክ ተሸፍኖልን የመጣ ነው። ከ5 ሚሊዮን 500 ሺህ በላይ ነው። እኛ 20%ን ቆጥበናል ማለት ነው። በትራክተር እጥረት ምክንያት ነው መሬቱን እንደፈለጉ ሳያርሱ የሚቀሩት። በሬም አንፎ ገር አካባቢ ውሃ በበዛ ሰዓት በሬውን ማረስ ያቅተዋል። አሁን ትራክተር መብዛቱ ለአካባቢው ህብረተሰብ በጣም ጥሩ ነው ብያስባል። እነዚህ ትራክተሮች በግብርና ዘርፉ ለተሰማሩ አካላት ጥቅም ላይ መዋል ምርታማነትን ለመጨመር ወሳኝ ናቸው። ሌሎች ሰዎች ጊዜ የሚፈጁበትን እዚያ ላይ ጊዜ የሚወስዱበትን ነገር በዘመናዊ ነገር ከታገዙ ጉልበት የሚያወጡበትን ነገር ወደ ሌላ ስራ ደግሞ ሽፍት እንዲያደርጉ ይረዳል። መቶ ሄክታር ድረስ ማልማት የሚችል በሸድ የተለያዩ አትክልትና ፍራፍሬዎች አሉ። ወደ ውጭ የምላኩ እነሱን ለመስራት ነው ያቀድኩ። ከአትክልትና ፍራፍሬው በተጨማሪ ከሌላ የምርጥ ዘር እንትን መሸፈን እፈልጋለሁ። በበሬ ሁልጊዜ የሚታረሰው መሬትና በትራክተር እየተገላበጠ የሚታረሰው መሬት ብዙ ልዩነት አለው። የምርት አሰጣጡም ብዙ ልዩነት አለው። የደቡብ ጎንደር ዞን አስተዳዳሪ አቶ ኤርጋ ሲሳይ በርክክቡ እንደገለጹት በዞኑ ያለውን ዘመናዊ መሳሪያዎች በመጠቀም ግብርናውን ለማዘመን እንዲሁም ምርትና ምርታማነትን ለማሳደግ እንደሚሰሩ ገልጸዋል። ከአርሶ አደሮቹ እና ከአንዳንድ ባለሀብቶች ጋር በመነጋገር በመግባባት በዛሬ ብቻ ወደ አስር ገዝተናል ማለት ነው። ከዚህ በፊት ሌሎች አስር እና በተቋማት ከሃያ በላይ ትራክተሮች በዛ ዞን ተገዝተዋል። ከዚህ በፊት ያገኘነውን ልምድ በመጠቀም የአሁኖችን ደግሞ በመጨመር ጎደሎቻችን በመለየት ውጤታማ እንዲሆኑ አመራሩ የግብርና ሙያተኛው ከአርሶ አደሩ ጋር አብሮ ሌትም ቀንም ከሰራ አርሶ አደሩን ከደገፈ ካስተማረ ጎደሎችን ከሞላ በቅርብ ዓመታት የግብርናውን ውጤት ማሳደግ ይቻላል። በአማራ ክልል ከ3 ሚሊዮን ሄክታር መሬት በላይ በትራክተር ለማረስ ምቹ የሆነ መሬት አለ። በክልሉም 1536 በላይ ትራክተሮች አሉ። በዚህም አመት ከ1 ሺ በላይ ትራክተሮችን ወደ አገር ውስጥ ለማስገባትና ለተጠቃሚዎች ተደራሽ ለማድረግ እየተሰራ መሆኑን በአማራ ክልል ግብርና ቢሮ የግብርና ግብዓትና ገጠር ፋይናንስ አቅርቦት ዳይሬክተር ወይዘሮ ሙሽራ ሲሳይ ተናግረዋል። በዚህ አመት ራሱ አሁን ትራክተሩ ከአንድ ሺ በላይ ትራክተር ለአርሶ አደሩ እናስተላልፋለን ብለን ቅድ ይዘን ነው ወደ ስራ የገባ ነው በተለያየ መንገድ እኛ ዶላር እንትን ብለን አስፈቅደን ካመጣናቸው ውጭ በልማት ባንክም በሌላ በኩል የሚመጣ ትራክተር አርሶ አደሩን ተደራሽ ለማድረግ እቅድ ይዘን እየሰራን ያለንበት ሁኔታ ነው ያለው።